ከአዋሳ የተሰማው ስለ ኢዩ ጩፋ ምንድን ነው? የአዋሳ ባለስልጣናት አሁን ዝምታቸውን እየሰበሩ እንደሚገኙ ጭምርም የወጡትና የደረሱን መረጃዎች ያሳያሉ። ክራይስት አርሚ ቸርች ላይ በሚዲያ ወጡ የሰጠው መግለጫና እገዳ በህግም በፈጣሪም የሚያስጠይቀው በዘንድሮ በኢዩ ጩፋ ወደ አዋሳ ለአገልግሎት ባቀናበት ሰዓት ላይ የተፈጠረው የመንግስት ጸጥታ ኃይሎች ማጀቡን ተከትለው ወይ ማጀባቸውን ተከትለው ኢዩ ጩፋ ላይ ካውንስል ጠንከር ያለ እርምጃ መውሰዱ የምታወቅ ነው። ኢዩ ጩፋ እንዳያገለግል መታገዱን እስከ መጨረሻው ፍጻሜ ወይም ውሳኔ እስክሰጥ ድረስ መጠበቅ እንዳለበትም ካውንስሉ ውሳኔ ማስተላለፉ የታወቀ ሲሆን በሀዋሳ ላይ ባት አዋሳ ባቀና በሳት ላይ የተፈጠረውን በማስመልከት የአዋሳ ባለስልጣናት ምናሉ በተባሉ ዙሪያ የሲዳማ ክልል ባለስልጣናት መካከል ሀሳባቸውን የገለጹ እንደሚገኙ ጭምርም ነው። በተለይ ሶሻል ሚዲያ ላይ ተጠግቶ እንደማያውቁ የምናገሩት ኢዩ ጩፋን ለመምሰል ጠንካራ ስራ ጠንክሮ መስራት ነው። ኢዩ ጩፋን ወታደር ወይም ጋርድ የመደብንበት ዋነኛው አላማ ጸጥታና ደህንነት ተከብሮ ፕሮግራሙ እስኪያልቅ ድረስ ነው በማለትም ነው ሀሳባቸውንም የገለጹት። ኢዩ ጩፋ ወደ ሀዋሳ በቅና በሳት ላይ ደማቅ አቀባበል ተደርጎለት በካውንስሉ መካከልና በኢዩ ጩፋ መካከል ከፍተኛ ክፍተት ተፈጥሮ ነበር። ከዛም የተነሳም ነው ቸርቾ እዩ ጩፋ የሚያገለግልበት ልታገድ የቻለው በዛ ዙሪያ ከሐዋሳ የተሰጠውን በማስመልከት ሐዋሳ መምጣቱ ለቱሪስትም ለሁሉም ነገር ጠቃሚ ነው፣ ለሀገራችን እድገትም ነው። እዩ ጩፋ ባይታጀብ ነው የሚገርመው፣ በማለትም ነው መግለጫቸውን እየሰጡ የሚገኙት አጠቃላይ ያን በማስመልከት ካውንስሉ የማድረግ ያለበት ኢዩ ጩፋን ወደ አገልግሎቱ እንደመለስ ማድረግ እንዳለበትም ጭምርም ነው ያስተላለፉት በመልእክታቸው። አጠቃላይ አጠር ባለ መልኩ ሆኖ ለእናንተ ይዤላቸው የመጣሁት እስካሁን ድረስ አብሬያቸው ቆየሁት። በዚሁ አጫጭር መረጃ ሚኪነኝ ከሚኪታ ቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊ ና ሚዘናዊ መረጃ አግኙ።